ት እዚሁ። የት ነው? እዚሁ፣ ሰኒ እዚህ ሰኒ ጋ ደርሼ ልመጣ። ማን ፈቅዶልሽ? ማንም ፈልጋኝ እኮ ነው? እና ፈላጊ ነው ተፈላጊ ነው የሚመጣው። እሺ፣ አውሌድ። አትሄጂ። ለምን? እኔ ስላልፈቀድኩ። አሁን ገብተሽ ምግብ ስሪልኝ። ኪራ፣ እድሜ ልክ ይሄኔ እኔ ተቃራኒ እኔ ስለ ወደፊት ሚስትህ አጣራልህ እና ለአንተ እንደምትሆን አድርጌ ልቀርጽልህ እንጂ ለሌላ ጉዳይ አይደለም። ደረቅ ሆንክ ሰውዬ። ሰውዬ ሁ እንደዚህ ስል ቢሰማኝ ይገለኛል። አረ ረሀብ ሳይገለው ምግብ ልስራለት። ጽናት እንግዲህ ተመክራ ተመክራ ሁኔታዎችን ለኪራ አሳውቂ ቫክሽን ብትባልም ምንም ነገር እስካሁን ድረስ ያደረገችው ነገር ስለሌለ፣ ይኸው እየተጨነቀች እንግዲህ አንድ ነገር ባደረገ ቁጥር አታልፈውም ማለት ነው። እሱም ራሱ አንዳንድ ነገሮችን አይፈቅድላትም። ፍቅር ውስጥ የሉም እንጂ ፍቅር ውስጥ ናቸው እንበል፣ ወይም ደግሞ ፍቅር ለነሱ አልታዘዘችም እንጂ በውስጣቸው እንዳለቻለች እስካሁን ድረስ መፍትሔ ያላገኘው የኪራና የጽናት ፍቅር እንዲህ እንዲህ እያለ ጊዜ እየገፋ መቷል። አሁን ደግሞ ጭራሽ ለአባትየው አሁን ሁሉ ነገር ተሳክቷል፣ እየተቀራረቡ ነው፣ ከሀሴት ጋራ የፍቅር ልምምድ ውስጥ ናቸው ብላ ደውላ ለአባት የው ነግራ እርፍ ብላለች። ነገሩን እያጠባበቀችው እያሳሰረችው ትመጣለች። የልቧ ፍላጎት ሌላ፣ የምትሰራው ስራ ሌላ። ጉልበቷን እየተጠቀመች ግን ነገሮችን ሁሉ ወዳልሆነ ቦታ እየወሰደቻቸው ነው። በድጋሚ ወጥቶ የጠጣው ኪራ ድምቅ ብሎ መጥተው ሁሉ ነገር ግራ ገብቶት ወርውሮ እስከሚያስወጣት ድረስ ደርሷል። በእውነት ጽናት የሄደችበት መንገድ በሙሉ የኪራንና የእሷን ህይወት የሚበጠብጥ አልፎም ተርፎም ደግሞ ወደፊት ምናልባት ቤተሰብም ራሱ ያልሆነ ነገር ውስጥ ሊገባ የሚችልበት መንገድ ነው እየሄደች ያለችው። የእነሱ ነገር ስልችት ያላት ምሩ አረባ ክሽን አንድ ነገር አርጊ፣ ልጁ እየተጎዳ ነው፣ በኋላ ይቆጭሻል በላታለች። እኔ ሳ አባቴ ስትላለች። አባትየው አታግቢ አላሉ፣ ኪራ ላንቺ አልተፈቀደም አላሉ። እዚ ጋር የጽናት ሀሳብ በጣም ነው የሚያናድዳችሁ። ፊትለፊት አግኝታችኋት እንደ አንቺ ልጅ እንዴት ነው እያሰብሽ ያለሹ ብላችሁ ብትቃወሟት ራሱ ምንም አይገርምም። አባትየው ኪራን ብታገባ የሚያከብራቸው የሚያከብሩት ናቸው። ይህን ያህል ከኪራ ጋራ ምንም አይነት የገቡበት ጸብ የለም። ለምን እንደዚህ በጣም አብዝታ እንደፈራች አላቅም እኔ አባቴ እዛ አላገባም ብዬ ስለመጣሁ አሁን ከኪራ ጋር ሲያየኝ ምን ሊለኝ ይችላል ምን ሊልሽ ይችላል ምንም አይልሽም እንደውም ከኪራ ጋራ ባላችሁ ግንኙነት የበለጠ ደስ ነው የሚላቸው ምክንያቱም እነ ኪራ ቤት አንቺን ሲያዩ አባትሽ አባትሽ እንደ ሰራተኛ ሳይሆን በጣም በመልካም ወይም ደግሞ ልክ እንደ ቤተሰብ አይነት አቀራረብ ስላላችሁ ከሱ ጋራ ወደ ትዳር ደግሞ ብትገቢ የበለጠ ዝምድና ይጠብቃል እንጂ ሌላ ነገር አይደለም። በእውነት እኔ ኪራና የኪራና የጽናት ቤተሰቦችን ሳያቸው ቤተሰባዊ ነው እንጂ የሚመስሉኝ እውነት የአሰሪና ሰራተኛ አይነት አካሄድ አይደለም የሚሄዱት፣ እና ነገር ሁሉ ቀላል ነው። ኪራን አፈቀርኩት ብላል አባትየው፣ ነገር ረፎይ ነው የሚሉት አባትየው። እንደውም ጠለ በርበሬ ለመቀንጠስ መዘጋጀት ነው። አረ ችግር የለውም። ወገባችንን ሸባ አድርገን ነው ኪራን የምንድረው። ለማን ነው ምትደርሽ? መልሽ ልኝ እንጂ ከማን ጋር ነው የምታጋቢ? መልሽ ልኝ እንጂ እየጠበቅሽ እኮ ነው። ከማን ጋር ነው የምታጋቢ? ምን? ማን? እኔ ከምን ጋር ከማን ጋር ላጋባ እችላለሁ? አንቺ ልጅ በጆሮዬ ኪራን እናጋቧለ ስቴ ሰምቼሻለሁ። ማን ነው ኪራ ሽራሽ አብደስ ነው እንዴ? አዎ፣ አንተ እኮ ኪሩቤል ነህ። ከኪራ አባት ጋር ስልክ ስታወራ ወደ ኪችን ገብቶ ማንን ነው ለመሆኑ የምታጋቢው ብሎ ኪራ ሲጠይቃት ኖ፣ እኔ ያወራውትኝ ስለ ኪራ ነው አንተ ደግሞ እኮ ኪሩቤል ነው ስምህ፣ ስለዚህ ስላንተ አንተ አይደለም ያወራውት ብላ ልትሸውደው ይሁን ወይም ደግሞ ድንጋጤዋን ለመደበቅ ያደረገችው ጥረት በጣም የሚገርም ነው። ነገር ግን ማለት ነው ሁሉንም ነገር የሚመለከተው ሰው ለሚሰማውም ለሚያየውም በጣም ግራ የሚያጋባ መልስ ሰጥታለች። እኔ በበኩሌ ግን በተለይ በአሁኑ ሰዓት እሷ አሪፍ እድል አግኝታ ነበረ። በቃ ይህንን እድል ተጠቅማ ለኪራ ያለውን ነገር በሙሉ ብትነግረው ወይ ይለያል፣ ወይ ይፈርዳል ይላል እና የሆነ ነገር ይመጣ ነበር እና መጠቀም ነበረባት። በቃ አንዴ አግኝቷታል። ይሄ ደግሞ ሌላ ትልቅ ውሸት ነው የሆነባት። ለሆነ ሰው ስለ ኪራ ስታወራ ነው በቃ የሰማው ማለት ነው። ስለዚህ አሁን ደግሞ ሌላ ነገር ልብ ውስጥ እንዲፈጠርና እቺ ልጅ ምን እያደረገች ነው እያለ እንዲያስብ አድርጎታል። እንደምንም ብላ ግን እኔ ምንም እያልኩ አይደለም ስላንተ እያወራው አይደለም ስለ ኪራ ነው እንጂ ስለ ኪሩቤል አይደለም እያወራው ያለውት ብላ ግር ብላ ረባክሽ ጥናት አብደሽ ልታሳብጅኝ ነው እንዴ ምን ውስጥ እየገባሽ እንዳለሽ ታቀሻል ግን ሲላት እንኳን ምንም አይነት መልስ አልሰጠችውም ኪራ በቃ ዝም በለኝ እኔ ምንም ነገር ስለ አንተ አላወራውም ብላ ዘግተዋልች ተነሽ ይ አሁን ይቅርብ ምግብ አልፈለኩ እንዴ ከመጣሽ እኮ ምንም አልበላሽም ግን እንደው ልካት መስኝም ችግርሽን መካፈል ከቻልኩ። አይ ደህና ነኝ እኮ። እንዴ ደህና ነን እያለን ስንቱን ችግራችንን መሰለሽ በውሸት ፈገግታ ምን ሸነገለው። እና እየሸነገልሽ ነው እያልሽ ነው? እንደዛ ነው ተሰማኝ። ምን ባክሽ። አንዳንዴ ለሰዎች ስንል የምንወስናቸው ውሳኔዎች ደግሞ ደጋግመው ይጎዱናል። እስኪ እንደ ጓደኛ እናውራ ጽናት። ይቅርታ እንዳይደብርሽ ግን እኔ ሰውን ቶሎ ቀርቤ ማምን ሰው አደለሁ። በሌላ በኩል ደግሞ ያው እንደምታዩት እንግዲህ አሴት ችግር ውስጥ ገብታለች። ለእንግድነት ቤት ውስጥ የመጣው የኪራ ጓደኛ እያስጨነቃት ይገኛል። በፊት ያለፈውን ታሪካቸውን ከእንደገና እያነሱ መነታረክ የጀመሩት አሁን ደግሞ ወደ አልታሰበ ወይም ደግሞ ወደ ድብድብ ሊያመራ ትንሽ ነው የቀረው ደጋግማ ስትገፈተረውና በጥፊ ስትመታው የምትታየው ሀሴት እሷም እንደ ጽናት ችግሯን ደብቃ ምንድን ነው ቢላት ኪራ ቢጠይቃት መናገር አልቻለችም። አንድን ችግር ለመሸፈን ስንል ሌላ ችግር እየመጣ ነው የሚገኘውና ለኪራ ብትነግረው ምናልባት ልጁ ከዛ ቤት ወጥቶ የሚሄድበት መንገድ ይፈጠራል፣ ወይ ደግሞ ኪራ የሆነ ነገር ፈጥሮ የነገር እንዳይፈጠር ያደርጋል። እሷ ግን ከቀን ወደ ቀን ጭንቀቷ እየጨመረ የሀሴት ብስጭት ትኩርምት ማለት ጽናትን ራሱ አሳስዋት። ጽናት እባክሽን እንደ ጓደኛ ችግርሽ ልካፈል፣ ያለሽ ምን ላይ ነው? ሁኔታሽ ልክ አይደለም ብላ ስታናግራት ለጽናትም እንኳን ግልጽ መሆን አልቻለችም። እባክሽ ተይኝ፣ ነገሮችን በራሴ መወጣት መፈልግና ምንጊዜም ደግሞ መበለጥም ወይም ደግሞ መሸነፍን አልፈልግም። የደረሰብኝ የራሴ የሆነ ችግር አለ፣ ግን አምኜ ልነግርሽ አልችልም ብላታለች። እስኪ አሁን ጽናት ብትሰማ ይህንን ታሪክ ምን ልታረግ ትችላለች ብላ ነው ከሁለት ወይም ደግሞ ከሚጠቅሟት ሰዎች ችግሯን ደብቃለች። እንደውም በጣም በጣም ለኪራ ብትነግረው ይሄ ነገር እልባት ያገኛል ብዬ ነው ማስበው። በዚህ ሁሉ ዝብርቅርቅ መሀል እንግዲህ የነን አፎም ፍቅር አሸወይና እያሉ ይገኛሉ። ምሩ ከምን ጊዜውም የበለጠ ደስተኛ ሆና ቤቷን እየመራች ትገኛለች። ኪራና ጽናት ቤታቸው ሲያድሩ መታ ልብስ ሰታቸው የሚያድሩበትን ከለሰጠቻቸው በኋላ ሌላም ነገር ካለ ጠይቁኝ፣ እንግዲህ እኔና ናሆሜ ትዳራችንን መስርተናል ብላለች። አስተውሎ የተጓዛ ይባላል። ኪራ አንዳንድ ጊዜ ቶሎ የሚወስናቸው ነገሮች እስከዛሬ ትዳር እንዳይዝ ወይ ደግሞ የእኔ ጓደኛ የሚላትን ከጎኑ ሊያደርግ አልቻለም። ናሁም እና ምሩዬ ግን በፍቅር ጉዳይ በፍቅር ዙሪያ እንኳን ብዙ ጊዜ ስለተነጋገሩበት ዛሬ ወደ ፍቅር ሲገቡ በጣም ቀሏቸው። ቀጥታ ወደ ፍቅር ውስጥ ነው የገቡት። ምንም አይነት እንከን የለበትም ማለት ነው። ምክንያቱም ገና ፍቅርን ከመጀመራቸው በፊት ብዙ ተዋውቀውበታል። ብዙ ጊዜም ተጣልተው ተነጋግረውበታል። ነገሮችን አስተካክለው ነው የገቡት ማለት ይቻላል። ዛሬ ግን ግራ የገባው ኪራ ማንንም ቢያማክር እነሱ ራሳቸው ምንም አይነት መፍትሄ ከጽናት ወይም ደግሞ መልስ ስላላገኙ እንግዲህ እሷም እንግዲህ ትዳር መያዝ አለበት ኪራ ከሌላ ሰው ጋራ ብላ እየጣረች ትገኛለች። እኔ ግን ኪራ ከሌላ ሰው ጋራ ትዳር ውስጥ እንዲገባ ከፈለገች ጽናት ከዛ ቤት ወጥታ ጓደኛዋ ሰኒ ጋ መሄድ ነበረባት። ምናልባት ያ እንደዚህ ሁለቱም ከሚጎዱ ወይ ደግሞ እሷንም ለውሳኔ ያደርሳታል ብዬ አስባለሁ። የፈለገ ነገር ይምጣ ትዳሬ ፍቅሬ ነውና ኪራ ወደ ኪራ መሆን እችላለሁ ብላ ወስና እንድትገባበት ያረጋት ነበረ። ቤቱን ለቀቅ አርጋ ወታ ቁጭ ብላ ብቻ ብታስብበት በጣም ጥሩ ነበረ። አሁን ግን ለአባቱና ለአባቴ ስትል ፍቅሯንና የራሴ የምትለውን ሰው ለሰው ለማድረግ ተፍ ተፍ እያለች ያለችው ጽናት ነገ ምን እንደሚያጋጥማት እንግዲህ ሁላችንም እንከታተላለን ማለት ነው። ላይክሽር ሰብስክራይብ እያረጋችሁ አብራችሁን ስለነበራችሁ እጅግ አርግ ያመሰግናለሁ። መልካም ቀን፣ መልካም ጊዜ ይሆንላችሁ። ቻው።